ሰላም ብያቸዋለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈው፣ እንዴት ዋላችሁ? እንዴት አደራችሁ? እንዴት ቆያችሁ? አርገተፈተረምረ ሰላም ብያቸዋለሁ ቤተሰብ፣ ሽንጣቸው ሰላም፣ ሰላም ብያለሁ፣ ሁላችሁም ላይክ እያደረጋችሁ

ላይክ እያደረጋችሁ ቤተሰብች በሩን ከፍት አይደች አይገርምሽ። ላይክ እያደረጋችሁ እንዴት ናችሁ? ደህና ናችሁ ወይ?

የት እሷ አይትዳም? ወደዚህ ስትመጣ ወደ አገባላል። የዘንድሮ ወንዶች ልቦና ያስጣቸው፣ እንደመቼስ የእውነት ልቦና ያስጣቸው። ለምን ጨምራ ስራ ምን ትሰራለች? ከዛ ተመለሰ ዛው ትመለሳለች።

እዛ ብትመለስ ይሸራተሩ ካለም ያለችበት ማለት ያው ብራቸው ትንሽን ቢሆን ፍቅር ካለ ሰላም ብያቸዋለሁ ሁላችሁም።

ይሄ ሰላም ብያሉ ምንም ማለት አንዳንድ ግዜ፣ ምን ካላየነው ቤት ይልቅ ያየነው ቤት ምንም ጥሩ ነገር ጥሩ እንትን ላይኖር ይችላል። ግን ላይክ እያደረጋችሁ ቤተሰብ ነገር ግን ደግሞ እዛ ለምሳሌ እኔ አሁን ባህሬን ተመችቶኝ አይደለም የተመለስኩት ጊዜ ነበር ሳይ፣ አይመችም ግን በቃ አማራጭ ነገሮች እስኪመጡ ድረስ ብዬ ተመልሼ ሄድኩ ማለት ነው።

ስለዚህ እንደዛ ነው። ያው አረብ ሀገር ከለመድሽበት ቤት ነው የሚሻለው። ካለመድሽበት ሀገር አሮግቶች ከባድ ናቸው። በልቶም አልበላንም ጠጥቶ አልጠጣንም፣ ተመታን ሌሎ ይችላል። ወርቆም ጥላኝ ነው ሌሎ ይችላሉ። ከባዶች ናቸው።

ቤተሰብ ላይክ እያደረጋችሁ ዛሬ ብዙ ቤተሰብ የለም። ምክንያቱም ሐሙስ ነው። ሐሙስ ምሳ የምሰራበት ቀን ነው። ሐሙስ ሐሙስ ቢዚ ነን በጣም ላይክ እያደረጋችሁ። ለማንኛውም ያላችሁ ላይክ አድርጉ

እ አረብ አገር ገና እግራቸው ምን ይዛት የሄደችው አየር አገረው ሳትደርስ በሚስት በሚስቲ ያገባል። ዘንድሮ ባሎች ግን ምን እየሆናችሁ ነው? ቆይ ኧረ ፈጣሪ ገና አየሩ ራሱ ከኢትዮጵያ አኮበኮበ ሳይኮበኮብ እንደ

የእውነት ጥሩ አይደለም። ግፍ አለ፣ የሰው ግፍ አለው? እኛም እኛም ግፍ ይይዛቸዋል አንድ ቀን። ጥሩ አይደለም። ላይክ አድርጉ። ቤተሰብ ውስጥ ምን ይደረግ ነው?

ለተሻለ ህይወት ስንል እኮ እንጂ እኛም ከምንወደው ባህላችን ጋር መኖር ሳንፈልግ ቀርተን አይደለም። ደግሞ ያው የሁለቱም ፍላጎት መሆን አለበት። አንዳንድ ጊዜ ሴቶች ጫና ስለሚፈጥሩ ይመስለኛል ወንዶች ልክ እነሱ እግራቸው ሲወጣ የሚያገቡት እና፣ ስለዚህ አንድ ሰው ሆነ ለዓላማ ለመውጣት ሲያስብ ሁለቱም አንድ አይነት አስተሳሰብ ሊኖራቸው ይገባል።

የምትሄድበትን ዓላማ አስረግጣ ተናግራ እሱም ደግሞ በሱ በምትናገረው ወይም ደግሞ በያዙት ዓላማ ላይ ሁለቱ መተሳሰብ አለባቸው። አለዚያ በጣም ረጅም ክፍተቶች ይፈጠራሉ። ልጆች ያለ እናት ያለአባት ያድጋሉ። በእንጀራ እናት በጣም መጥፎ ነው፣ እውነት ለመናገር ከምንም በላይ ደግሞ ወልዶ ወልዶ የሚለያዩ ሰው በጣም ከባድ ለልጆቻቸው ማለት ነው።

እና ብቻ ልቦና እስጣችሁ ፈጣሪ። ወንዶቻችንን ላይክ እያደረጋችሁ። እሺ ቤተሰብ ያላችሁ ላይክ አድርጉ። ተደማመሩ። ደግሞ እየተደማመራችሁ ታብታብ አድርጉ። እየተደማመራችሁ

እየተደማመራቸው እንዴ! ሰው እንደ ቤቱ እንጂ እንደ ጎሮ ቤት እንዲ ጓደኛ ጓደኛ ያበላሻል፣ ውሎ ያበላሻል። ነገር ግን እኛ የራሳችን ጓደኛ አይደለም የሚመራ እንዴ። እኛ መስኖ ውሃ ነን እንዴ።

ወንዱም ከሆነ የባል ጓደኞች እሱን ሊመሩት አይገባም። ራሱ ጭንቅላት አለው የሚያስብበት የሚያገናዝብበት። የሰው ልጅ ከ18 ዓመት በላይ ከሆነ በኋላ እኮ ይወስናል። ማለት እንኳን ሌላ ቀርቶ ከእናት ከአባት እንኳን ቤት ወጣ አለውኝ ብሎ የሚወስንበት ከራሱ ብቻውን መምራት የሚችልበት እድሜ ላይ ነው ያለው ማለት ነው፣ እንኳን ወልዶ አገብቶ ምናምን። ስለዚህ ለምንድነው ሰው የሰውን ምክር ምንሰማ እንዴ? እኛ እግዚአብሔር እኮ አእምሮ ሰጥቶናል፣ ልቦና ሰጥቶናል

የምናስብበት የምናንሰላሰልበት በቃ ማለት አላል። ስለዚህ የሚገባንም የምንወስነው እኛ ነን እንጂ ጓደኞች አለበኑ። ጠጪ ጓደኞች ሊኖሩን ይችላሉ፣ መጥፎ መካሪዎች ሊኖሩን ይችላሉ። አዎ ይኖራሉ። ነገር ግን ሁሉም ምክር ደግሞ ምክር ናቸው ብለን መቀበል የለብንም። አንዳንዱም እኮ ከመንገድ ያጠፋል፣ ሰውንም ማለት ነው። የሰው ትዳር ያፈርሳል፣ ልጆችን ይበትናል። የእውነት ማለት ነው። ስለዚህ

የሁሉንም ምክር እንሰማለን ማለት አይደለም። ለምሳሌ መጽሐፍ ቅዱሳችን ላይ አለ አደለ፣ አንድ ሰለሞን ልጅ የሰለሞን ልጅ አዎ የሰለሞን ልጅ ሁለት ነገሮችን ምክር ስጠይቅ ይናገራል እዛ ስፍራ እና ምንድ ነው ንጉስ ነው ሰለሞን ንጉስ ነው አደለ፣ የንጉስ ልጅ ነው። እሱ ደግሞ ስልጣን ልይዝ ነው ንጉስ ኦልሬዲ ሰለሞን ከሞተ በኋላ እሱ ንግስና ልይዝ ማለት ነው ንግስና ልይዝ

ምክር ጠየቀ። ምክር የጠየቀ መጀመሪያ የሰለሞንን እጅ የሚያስታጥቡ ሸማግሎች ነበሩ። እና አሁን ይህ ህዝብ እንግዲህ ንጉሶኝ ያለውኝ እና ንጉስ ስለሆንኩኝ ለዚህ ህዝብ ምን ላድርግ ብሎ ጠየቁት። ከዛ ምንድን ያሉት እንግዲያውስ፣ ህዝቡ ይገዛልሃል። ምን አሉት? ህዝቡ ይገዛልሃል። አንተ ግን እነዚያ አባትህ በጣም በድሏቸው ስለሆነ ነበረ ካሳ ማለትም ካሳ

ካሳቸው እንድታዘዙል አለ። ለእስራኤል ህዝብ ማለት ነው። ከዛም በኋላ ምንድን ነው ያደረገው? ከዛ ደግሞ አብሮ አደጎች የሰፈር ጓደኞች ነበሩት ያ የንጉሱ ሰለሞን ልጅ ማለት ነው። እና ማን ነበረ የእብራ፣ ማን ነበረ ስሙ? ጠፍቶብኝ ነው። ስለዚህ ሰላም ብያለሁኝ፣ ሰላም ብያለሁ፣ ሰላም ብይሻለሁ እንዳመጣች እና ከዛ ምንድን ነው ያደረገው? እንግዲህ ይሄ ህዝብ

ቀንበር ከብዶብናል እና ቀንበርን አቅል ብሎ የጠየጠየቁን ነው። ምላድርግ ብሎ እነዛን ሴቶችን ይጠይቃል። አብሮ አደጎቹን ሰፈር ላይ በቃ ማለት አብሮ አደጎች ለንግስና ምክር ምክር ይሰጣሉ ብሎ የማይታሰቡት አሉ አደለ፣ ለምሳሌ ይጠይቃል። ከዛ እንዲህ ብለ መልስላቸው አሉት። ምንድን ያሉት? መጀመሪያ እነዛ ሰዎች መልካም

ምክር ነው የመከሩት። ልክ እንደሱ አሁን የህዝብ ቀንበር የአባቴ ቀንበር ከብዶብናል እና ቀንበርን አቅልልን ብሎ እየጠየቁ ነው ብሎ ስል ሸማግሎቹ እንግዳውስ እንዲገዙል ከአባቴ ይልቅ አንተ ታዘዛቸዋል። ከዛ እነዚህ ደግሞ ምን መከሩት እንደዛ ብሎ ስጠይቃቸው አይ አለ የአባቴ በአለንጋ ገርፏቸዋል። እኔ ግን በግንጥ ገርፋቸዋለሁ ብሎ

በላቸው ብሎ መከሩ። ስነዛ ሴቶች ማለት ነው ስለ ልክ ሲመክሩት ምን እንዳደረገ ልክ እንደዛ አደረገ። ስልጣኑ አልጸናም፣ እንደውም ተደብድቦ ምናምን የሞተው ማለት ነው። እና ሁሉም ምክር ገንዘብ ይሆናሉ። ሁሉም ምክር ደግሞ ይመልሱናል ማለት አይደለም። እና ስለዚህ የጓደኛውን ምክር ምን ሰማው ማን ሰማው ሰምተን ሰምተን

የምን እንጀራም እናደርገዋለን። ሰምተን ደግሞ የምንጥላቸው ምክሮች አሉ። ሁሉንም ምክር አንቀበልም፣ ሁሉንም ምክር ወደ ልባችን አናስገባም ማለት ነው። እና ስለዚህ ለምንድ ነው ባለትዳሮች ብዙ ጊዜ ትዳራቸው የሚበተነው በጓደኛ ማለት ለምንድን ነው ባል ለምሳሌ ባህል ባል ማለት ነው የሚስቱን ጉለት ለጓደኞቹ መውራት አይገባውም። ሴቷም ደግሞ የባህሏን ጉለት ለጓደኞቿ መውራት አይገባት

አይገባም አይገባም። ይሄ ራሴ አስተሳሰብ ነው። ለምን ብላቸው ብትሉት የባሰ ቀዳዳው እየሰፋ ይሄዳል እንጂ እንትን አይልም። ቀዳዳዎቹ ይሰፋሉ። ሰዎች በሰሙት ቁጥር ሀሳቡ እየተለጠጠ እየተለጠጠ እየተለጠጠ፣ ኦሬዲ በቃ እየተወጠረ እንደ ቆዳ ምንድነው የሚሆነው? ነገሮች ወደ መበላሸት ይሄዳሉ ማለት ነው ከሁለቱ ሰዎች በጠረጴዛ ዙራ ባለትዳሮች ልጅ ካላቸው ልጆቻቸውን አስቀምጦ

አርያም ደግሞ ከራሳቸው በእምነታቸውም እየጸለዩ ቁጭ ብሎ ነው መወያየት ያለባቸው ብዬ ነው የማምነው። እኔ እንግዲህ ከቤተሰቦቼ የተማርኩት ይሄንን ነው ይሄንን ነው ማለት ነው። ለዚህ ያው የእነሱን መሪ ነው የምከተለው ማለት ነው። ለምን ቤተሰብ የራሱ ጊዜ ለራሱ ለልጆቹም ጊዜ ሊኖረው ይገባል። ለምሳሌ አሁን እኛ ቤት እኛ ቤትን ያደግኩበት አካባቢ ላይ በየሳምንቱ

ኦር በቃ ሳምንት አለፈ ከተባለ በወር ሁለት ጊዜ የቤተሰብ ሰብሰባ ጊዜ አለ ማለት ነው። ምንድና የተሳካ ምንድን ያልተሳካ፣ ትምህርት ላይ ምንድን ጎደለ ምንድን ያልጎደለ፣ ይህን ነገር ደርሽ ነበር፣ እንደዚህ እያንዳንዷን ነገር አለ ማለት ነው። ጉለታችን ይነገረናል፣ ማለትም ጥፋት ማለት ነው። ጥፋት ከጠፋን ጥፋታችን ይነገረናል፣ ስህተቶቻችን ይነገረናል። ያንን ስህተት እንድናርም

ምን ያደርጉናል? እንመከራለን ማለት ነው። ቤተሰቦቻችን እንደዛ ነው እንግዲህ እኔ የማቆን አክስት ነች ያሳደገችኝ እና እንደዛ ነው ያሳደገች። ስለዚህ ምንድ ነው ባለትዳሮች አይ፣ ይሄን ነገር ጎሎሻል ይህን ነገር አስተካኪ፣ ይሄ ነገር እንደዚያ አጉልሃል እና ይህን ነገር አስተካክለው ብሎ መመካከር አለባቸው እንጂ ቱግ ማለት የለባቸውም። የእውነት እኔ በጣም ነው የምገርመኝ እነሱ መካከል ሊነበረውንና አሁን ባለትዳሮች መካከል

የማያቸው ነገር እንጂ ሰማይና የምድር አክር ርቀት አለው ማለት ነው። የሰማይና የምድር አክር ርቀት አለው። በዛን በቃ ማለት አንዳንድ ቁጭ ብዬ አስባለሁ ስንባል የነበረው ብዙ ነገራቸውን ወስጃ ብዙ ነገሮቻቸውም ደግሞ የወሰርኩት ምክር፣ የመሰርኳቸውን አካሄዶች በጣም ብዙ ነገሮችን ጠቅሞኛል ለራሴ ማለት ነው ገባችሁ መከባበርን

ለሰው ልጆች ያለን ርኅራይነትን ችግሮቻችን እንዴት መፍታት እንዳለብን ከምንም በላይ ማለት ነው። ቤተሰብ ልጁ አእምሮ ላይ መስራት አለባት። ሚስት በባል አእምሮ ላይ መስራት አለበት። ባል በሴቷ ደግሞ በሚስቱ ላይ አእምሮ ላይ መስራት አለባት። የሚጎዳትን ነገር የሚጎዳው ነገር መደረግ የለበትም። ከምንም በላይ ግን ምንድን ነው የህብረት የህብረት ጊዜ ያስፈልጋል። ሰው ልጅ የአንድነት ጊዜ ምን ጎደለ? ምን አነሰ? ምን ላስተካክል

ምን አጣሽ ምን አጣክ ምን ጎደለሽ ምን ጎደ በቃ ይሄ ነገር በባለትዳሮች መካከል ያስፈልጋል ያ መተባበር ሲኖር ነው አንድን ማለት አንድ አካል ሆኑ የሚባለው አንድ አካል ሆኑ አብሮ ስለተኛው አንድ አካል ባለ ሳይሆን የሀሳብ መጋራት እኔ እንግዲህ የሀሳብ መጋራት ብዙ ነገሮችን ማለት ነው ይሄንንም ይጨምራል ሀሳቦችን ማለት ነው በአንድ ስታስብ የነበረው አሁን ለሁለት ያስባለሁ

ለአንድ ምግብ የምታዘጋጅ የነበረው ሁለት። በብዙ ነገሮች አጋር የሚያደርጉ ነገሮች አሉ ማለት ነው፣ በባለትዳሮች መካከል እና እንደዛ ነው። አሁን በምን የተነሳ ነው? በአረብ ሀገር የተነሳ ነው ይህንን ሁሉ ያወራሁት ማለት ነው። እና በባለትዳሮች መካከል መከባበር ግዴታ ነው፣ ግድ፣ የግድ ግድ ነው፣ ግዴታ ነው። እንዴ መከባበር ከሌለ

እኔን ካላከበረኝ እኔም እሱን አላከብርም። ይሄ ሲሆን ደግሞ መናናቅ ይሆናል መናናቅ ይመጣል። ከዛ በቃ ኦልሬዲ ትዳሩም ሳይጸና የመፍረስ እድል ያጋጥመዋል። አብዛኛዎቻችን እንደዛ ነ እንዴ። ወንድ ልጅ የምታከብረው ሴት ይፈልጋል። ታውቃላችሁ፣ በክብራቸው አይደራደርም። አይደራደርም። ወንዶች በክብራቸው አይደራደርም። አይደራደርም።

የእውነት ማለት ነው። ሰላም ብያለሁ። ስለዚህ እነሱም እኛን የሚጎዳ እኛም እነሱን የሚጎዳ ነገር ማድረግ የለብንም። እንደ አሁን መቼም ያሁኑ ወንዶች እንደው በጣሪው ልቦና ስጠን እንጂ ላይክ አድርጉ ቤተሰብ። ሰላም ብያለሁ። ላይክ እያደረጋችሁ

ሰው ብዙ ነው ያለው፣ ግን ላይክ የለም። ለምን ላይክ አድርጎ፣ አመሰግናለሁ።

በመከባበር ውስጥ ነው መተሳሰብ ያለው። አንዳንድ ጊዜ ሴቷ ትሰራለች ወንዶ አይሰራም፣ ወንዱ ይሰራል ሴቷ አይሰራም። ያ ነገሮች ክፍተት ለፈጥሮ አይገባም። ምክንያቱም ሴቷ ቤት ያለውን ነገር እየሸፈነች ሊሆን ስለሚችል በነገራችን ላይ እኮ ወንዱ

ላይክ እያደረጋችሁ ቤተሰብ፣ ላይክ እያደረጋችሁ ትንሽ ጊዜ ነው የምቆየው። አስር ደቂቃ ያክል ቢቆየ ላይክ አድርጉ። ያሉን ሰዓት ኧረ ፈጣሪ ሆይ። ሀሳብም ካላችሁ ከስር ጻፉልኝ።

ደሞ ትናንትና ነው ወይ ነው ረሳተው ይልናግራችሁ ስለ ኩዌት ማለት አን ወቅ ቪዲዮን ወርጀው የትኛው እኛ ስለ ኩዌትኛ ላቀመና ያው በጣም ብዙ ጊዜ ደጋግሜ ደጋግሜ በዚህ ጉዳይ ተናግሬ ነበር። እነሰሙም እየተናገሩ ነበረ በጣም ብዙ ሰዎች እየተናገሩ ነበረ። ግን ለምን እንደሆነ ማሰሙት ከዚህ በፊት ተይዛችሁ የገባችሁ እቶች እናንተ እዚህ ሀገር መግባት አትችሉም ብዬ ከዚህ በፊት ቪዲዮም ሰርቻለሁኝ።

እንዲሁም ደግሞ ያው ላይቭ ላይ ምን በዚህ ተናግሬ ነበር። እባካችሁ አሻራ ሰታችሁ ኦሮ በየትኛም አጋጣሚ በፖሊስ ተይዛችሁ ታስራችሁ ወደ ኩዌት ከኩዌት የወጣችሁ ሰዎች እናንተ መግባት አትችሉም። አንዷ በትናንትና አሁን እንዴት እንዳንጀቴን እንደበላች ማለት ነው። በጣም ነው ያለቀሰችው። የመጣችው ደግሞ በህጋዊ መንገድ አይደለም በደላላን የመጣችሁ ብር ከፍላን የመጣችው ቪዲዮን አውርጄ ነበር። እዚህኛው ላይቭ የገባሁበት ላይ ምን አላውቅም

እና ስለዚህ እባካችሁ እባካችሁ ገንዘባችሁንም አትበሉ። በየትኛውም አጋጣሚ ህገወጥ የነበራችሁ አሻራ ሳሰጡ በአፉ ከዚህ ሀገር የወጣችሁ ካልሆናችሁ በስተቀር ገንዘባችሁን አትበሉ። ገንዘባችሁን አትበሉ እባካችሁ ማለት ነው። ላይክ አድርጉ እንጂ እናንተ ምን አለበት ላይክ አድርጉልን። ገንዘባችሁን አትበሉ ሽ

የእውነት በጣም ነው ያሳዘነች። በቃ ማለት ሰው እንደ ሞተላ ባት ነው። መቀነቷን አስራ ስታለቅስ የነበረው እንዴ! እናንተ ለምን እንደማይሰሙ አላቅም። እግዚአብሔርን እዚህ መጥቶ ሲያለቅሱ ደግሞ እንዴት አንጀት እንደሚበሉ እንደገና ደግሞ ስነገራቸው አይሰሙም። ለምን እንደሆነ አላቅም። እንዴ ያለመስማት ችግሩ እንዴት አይቻልም። በቃ አሻራ ሰታችሁ ከገባችሁ አይቻልም። በአፉ የወጣችሁ በአፉ ራሱ ወጥታችሁ አንዳንዶች አሻራ ሰጥታችሁ የወጣችሁ ሰዎች አላችሁ

ሳይታወቅ ማለት አንዳንድ ጠመማ እንትኖች የህግ አስከባሪዎች ያጋጠማችሁ ሰዎች አሻራ ሳታችሁ ይኸው ከዚህ ሀገር የወጣችሁ ፍጹም ፍጹም ፍጹም አንተን ማለት አችልም መመለስ አትችልም፣ ወደዚህ ሀገር እነሱ ከጊዜ ርዝመት በኋላ አሻራ ይጠፋል። እንዴት ነው አሻራ የሚጠፋ? እናንተ እንደ ሞኝ ናችሁ። እንደ እናንተ ይናክል ምንሽ ትንሽ ተምረን አለሁላችንም ማለት አሻራ መጥፋት አይችልም፣ አይጠፋም። አሻራ ሳታችሁ ከገባችሁ አሻራ

እድሜ ልካችሁን አይጠፋም፣ በቃ አይጠፋም። ስለዚህ ምንም አይነት ነገር ወደዚህ ለመምጣት ሌላ ሀገር ለመሄድ ሞክሩ። እዚህ ሀገር ግን አትምጡ። ሌላ ሀገር ሞክሩ። እዚህ ሀገር ግን አትምጡ። ገንዘባችሁን አትበሉ። እነሱ እንደሆነ የሚያገኟትን ብር ነው የሚፈልጉት እንጂ እናንተ አለቀሳችሁ፣ ፈረጣችሁ፣ ተንከባለላችሁ ምንም መስለው አይታያቸው።

የእውነት እኔ ከሰው የተፈጠሩ አይመስለኝም፣ አንዳንድ ጊዜ ደላላዎቹ። ለምን እንደሆነ አላውቅም። ምንም የሰው ለሰው እዛን የሚባል ነገር የእውነት አይናቸው እያየው እንኳን አይደለም እኮ እንጃ። እንስሳው እንኳን ትንሽ ለሰው ልጅ ርራ ያለ ምንም ጥንቅጥንጣት ማለት ነው። ምንም ያክል አይመስላቸው፣ ደረታቸውን ነፍቶ መጥቶ ስናገሩ ማለት ነው። ስለዚህ ጥንቃቄ አድርጉ። በያብሶ በህገወጥ በሶማሌ ምናምን አቋርጣቸው የምትመጡት እንደው ኩዌት እንኳን ብትገቡ እኮ ከገባቸው በኋላ

መታወቂያ አይወጣላችሁ መታወቂያ ለማውጣት የግድ ማለትም እቃማ ለማውጣት የግዴታ ሄዳችሁ አሻራ መነሳት አለባችሁ። አሻራ ስትነሱ አሻራችሁ ይወጣል። ኦኬ መግባት ልትገቡ ትችላላችሁ። አንዳንዱ ከአየር መንገድ ይመለሳል። አንዳንዱ ደግሞ በቃ በየትኛውም በዚህም በዛም ብሎ ይገባል። ከገባ በኋላ እቃማ ማሰራት አይችልም። እገ ወጥ ነው የሚሆነው ማለት ነው እገወጥ ደግሞ

ኩዌት በጣም ጥብቅ ነው። በነገራችን ላይ በየቤቱም አሰሳ ሊደረግ ይችላል። በሆነ አጋጣሚ ፈተሻ ይጀመራል፣ ተፍቲሽ ይኖራል ማለት ነው። ያ በሚሆንበት ሰዓት ላይ ትያያዛላችሁ። የመጣችሁበትን እንኳን ሳትከፍሉ፣ ከፍላችሁ የመጣችሁት ሳትከፍሉ ትያያዛላችሁ። መያዝ ደግሞ ብቻ አይደለም በአሁኑ ቅጣት፣ ሁሉም አለ ቅጣትም አለ እስራትም አለ።

ይህንም አስተውሉ ማለት ነው። እኛ በህጋዊ መንገድ ብቻ የሚሰሩትን ነው የምፈልገው ብለዋል። በህጋዊ ብቻ የሚሰሩትን ሰዎች ነው መቀበል የሚፈልጉት። ስለዚህ እናንተ በራሳችሁ ጥፋት መታችሁ አላቃቅሳችሁ እግዚአብሔር እኔ የሰው ልጅም በማየት በጣም ነው ውስጤን እንትን የሚረብሸኝ ማለት ነው። ስለዚህ እንደዚህ ያታድጉ በቃ እየነገርናችሁ ነው። በጣም ብዙ ልጆች እየተናገር ነው

አዩ ራሷ እየተናገራቸው ነበር። እሷ እንደውም ቪዲዮ ሼር አድርጋልኝ ነበር፣ የትኛው ላይ እንዳወራሁት ረስቼ የሆነ ስልኬ ላይ ማለት ነው እንጂ ያሳያችሁ ነበር። በጣም ብዙ ሰዎች ናቸው እየተንቀላቀዱ ያሉት እየተናገራቸው ማለት ነው። እና ስለዚህ ጥንቃቄ አድርጉ እባካችሁ ማለት ነው በፈጣሪ እንደው

ደግሞ እኮ በጣም ብዙ ብር ነው ከፍለው የሚመጡት በህገ ወጥ ማለት ነው። ከአዲስ አበባ ጅጅጋ፣ ከጅጅጋ ሶማሌ፣ ከሶማሌ ዱባይ፣ ከዱባይ የት ኩዌት። ለዚህ ሁሉ የምትከፍሉት ብር ወይን እኮ እዛው ከሆነ ነገር ከፍታችሁ ብሰሩበት ይሻላችሁ ነበር እውነት። እና ጥንቃቄ አድርጉ፣ እግዚአብሔርን ጥንቃቄ አድርጉ። በጣም ነው የሚያስጠላ ሰው ሊያላክስ ማየት።

ጥንቃቄ አድርጉ። ሁሉም ወንዱም ሴቱ ከዚህ ሀገር በእንትን ተይዛችሁ የገባችው ወንዱም ሴቱ፣ እንደ ለወንድ ተፈቅዶ ለሴቱ ያልተፈቀድ ምንድን ነው? ሁሉም ሰው ነው። አሻራ ሰጥታችሁ ከገባችሁ ኩዌት መግባት አይች ለሴቱም ለወንዱ። ላይክ አድርጉ እስኪ ለምንድን ነው ላይክነ ተብታ የማታደርጉት እናንተ? ሌሎ ሰው እንዲመጣ አትፈልጉም። እና ስለዚህ እንደዛ ነው ውድ ቤተሰብ።

ይህ አሁን ይበቃኛል። እና ዛሬ በዚህ ጨርስና በኋላ እገባለሁ። እሺ፣ በኋላ እገባለሁ ወደ አስራ አንድ ሰዓት ምናምን፣ ለከተመቸኝ ጫጫታ ምናምን ከሌለው ማለት ነው። እሺ፣ ውድ ቤተሰብ። ኧረ ቪዲዮ ሰርች አላውቅም። እየተመቸኝ ስላልሆነ ነው። ቪዲዮ እሰራለሁ አሁን

በምን ዙሪያ ላይ ስራ ያላችሁ ምን ትፈልጋላችሁ? ተደማመሩ ለመሆን አለበት ያላችሁ ሰዎች

ለመሆኑ ቤተሰብ ወዳችሁ አለሁ። በቃ ቤተሰብ በኋላ እንገናኛለን፣ መልካም ጊዜ የምንላችሁ ባይ ባይ ባይ። በሩ ተከፈተብኝ።